ኢየሱስ ክርስቶስ አይደለም ወይስ? ሲነ መለከተዋለን ዮሐንስ ወንጌል ምዕራፍ 19 ቁጥር 26። ኦኬ፣ ብቸኛ ሊጠቀስ የሚችለው እንዳለችው አሁን ዮሐንስን ነው ሊጠቀስ የሚችለው። ግን ዮሐንስ ራሱ የዛ የስቅለቱ እንትን እንዳልነበረ ጥቅሶችን ላሳይሽ እዚሁ ጋር ኦኬ ዮሐንስ ወንጌል ከቁጥር 26 ጀምሮ እንመልከተው። ኢየሱስም እናቱን የወደው የነበረው ደቀ መዝሙርን በአጠገቡ ቆሞ ባየ ጊዜ እናቱን፣ አንቺ ሴት እነሆ ልጅ ይሻላት አለ። አይደለ ጄሪ? ድምፅ አይሰማም። ኦኬ በጣም ጥሩ። እኮ አሁን እሱን ነው የምልሽ። ኢየሱስ የወደው የነበረው ሐዋርያ ማን ነው? ኦኬ ማን ነው ኢየሱስ የወደው የነበረው ሐዋርያ ብሎ የሚተርክልን ማን ነው ዮሐንስ ራሱ ኦኬ ዮሐንስ ራሱን ራሱን ይወደው የነበረው ሐዋርያ ብሎ እየጠቀሰ ነው አዎ እንደውም ወደ ደረሱ የሚጠጋ ምናምን እያለ ይገልጻል ኦኬ በም ኦኬ በጣም ጥሩ ምንኛ አገላለጽ ነው ምንኛ ነው የሚባለው እስቲ ለምሳሌ ኢየሱስ ራሱ ዮሐንስ ምን እያለን ነው ኢየሱስ ይወደው የነበረው ደቀ መዝሙሩን እንደዚህ ያለው ብሎ እየነገረን ነው ራሱም ማለት ነው አስቡት ምንኛ አገላለጽ ነው ጄሪ? እሱ የጻፈበት ኮንቴክስት እኛ ምን አገባ? ችግር የለው። ዝም ብለሽ ነው ያው፣ በቃ በግድ ነው ነው እንጂ ምንም ማስረጃ የለም። ነው፣ እሺ እንለፎሽ። ከዚህ በኋላ ደቀ መዝሙር እዚህ ጋር ዮሐንስ ወንጌልማ፣ ስም ነው ሰው ነው ዮሐንስ ብሎ የሰጠው ወንጌሉ፣ ዮሐንስ ወንጌል አይልም። ከዚህ በኋላም ኢየሱስ አሁን ሁሉ እንደተፈጸመ አውቆ ቆይ ሳይሆን እዚህ ጋር ከዚህም በኋላ ደቀ መዝሙሩ እናትህን እንሆታ አለው አለ። ማንን ነው? እናትህን እንሆታ ያለው የዮሐንስ ነው አይደለ? የክርስቶስን እናት አላ ይዛት ኢየሱስ ማርያምን አይደለ? እናትህን እንሆታ አለው ደቀ መዝሙሩን፣ ይዛት ሂድ ማለት ነው። ዮሐንስ ነው ያለው ክርስቶስ ዮሐንስ ነው ኦኬ። ከዚያ ሰዓት ጀምሮ ደቀ መዝሙሩ ወደ ቤት ወሰራታል። ማን ነው ወሰራት ብሎ የሚነገረው ኦኬ ከዚህ በኋላ ያለውን እሱ ይዟት ከሄደ እንግዲህ ዮሐንስ ወሰድኳት እያለ ነው በእነሱ አገላለጽ። ማን ነው የሚተርከልን ከዚህ በኋላ ያለውን ጥቅስ ማን ነው የሚተርከው? ካለቀ በኋላ ከዚህም ሰዓት ጀምሮ ደቀ መዝሙር ወደ ቤት ወሰዳት አለ። ከዚያም በኋላ ከዚያም ብሎ የሚተርከው ማን ነው? ከዚያም እያለ እኮ ያ ነገር ከተፈጸመ በኋላ ተራኪ አለው። ባይዘው ወይማኑ ዮሐንስ አይደለም። በፍጹም በፍጹም ዮሐንስ አይደለም። ከዚያ በኋላ አለ ደቀ መዝሙር እናቱን ወሰራት አለ። አሁንም ቀጠለ እዛ በዛው አውድ። ከዚያም በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የፈጻፉን ቃል ይፈጸም ዘንድ ተጠማው አለ። እንደዚህ እንደዚህ አለም እያለ የሚተርከው ማለት ማስረጃ፣ ዮሐንስ ሄዶ አልነበረም ሄዶ እንተና አይደለም። አሁን ግዴታ በቃ ማመን ስላለብኝ መሸነፍ ስላልለብኝ አይደለም። ለቃልሽ ወና ለአእምሮሽ ታማኝ ሆመታ። እንግዲህ ግልጽ ነው። ማነው? አይ ማንም ሰው እንትን የሚለው ነው። ግልጽ የሆነ ነገር ነው። ኦኬ እሺ፣ በቃ ሌላ ጊዜ ደግሞ አይታሽው ተመጪና እናወራበት። ኦኬ ኢሳያስ ወይ ዮሐንስ መጽሐፉን የጻፈው ክርስቶስ ካረገ በኋላ ነው። መንፈስ ቅዱስ ከወረደላቸው በኋላ ማለት ነው። ማስረጃሽ ምንድን ነው? የዮሐንስ መጽሐፉን ለመጻፍ መጻፍ ራሴ ዮሐንስ መጽሐፉን ማነው ዮሐንስ ወንጌል የሚለው እኮ ስም እኮ ነው የመጽሐፍ ዋና አካል ነው እንደ እሱ ሲጽፈው ዮሐንስ ወንጌል ብሎታል እንደ ጻፈው ምንም ማስረጃ የለ እሺ ይሄ ዮሐንስ ራእይን ራሱ እንደ ጻፈ ተናግሯል እኮ የትኛው አዎ ዮሐንስ ራእይ በመሰረቱ ማን አንደኛ ሁለት እንትን አለ ዮሐንስ ራእይ ላይ የመጀመሪያው ራእዩን ራሱ የጻፈው ዮሐንስ የትኛው ዮሐንስ ነው የሚለው ላይ ራሱ የዘብዲዎሱ ልጅ ነው ወይስ ብዙ ዮሐንሶች አሉ የትኛው ነው የሚለውን አያውቁትም። በመጀመሪያ ሁለተኛ ማን ነው በቁርኣን አትወያይምና የሚለውን ሰው አስገቡልኛል፣ እናወራበታለን። አስገቡት፣ ሰው ሰውዬ በቁርኣን አትወያይም ሲል የነበረውን ሰውዬ እናገባና እስኪ ሞከረው፣ ችግር የለውም በሁለቱ መሞከር ትችላለህ። አንደኛ እሱ ሁለተኛ ደግሞ ዮሐንስ ራእይ ላይ ራሱ ማን ነው እንትና ብለን የምንጠራው አካል ዮሐንስ አፈወርቅ ብለን የምንጠራው አካል የራሱ የሆነ ጭማሪዎችን ያስገባበት መጽሐፍ ነው። እዛው የመጽሐፉ አንድምታ ማግኘት ትችላላችሁ። ዮሐንስ ራእይ ላይ ራሱ ይሄ ማነው? ጆን ክሪስሞስ ተብሎ የሚጠራው አካል፣ ክርስቶስም ተብሎ የሚጠራው አካል ወይም ደግሞ ዮሐንስ አፈወርቅ ራሱ የራሱን ሀሳብ እንደጨመረበት መግቢያው ላይ ማግኘት ትችላላችሁ። የመጀመሪያው አንድምታው ትርጓሜ መቅደር ላይ ማለት ነው። እኔ ከተመቸኝ አሳያችሁ ይችላል። ዮሐንስ ራእይን እንግዲህ ማስረጃ አድርገን ለመጻፍ አስቸጋሪ ነው። ኦኬ እንቶ እና ብቻ ግን ይህንን መጽሐፍ ዮሐንስ እንደጻፈው ማስረጃ የለም። አንቺም እንዳየሽ ነው፣ ኢቨን እንዳልጻፈው ነው ማስረጃዎች የሚያሳዩት። እንግዲህ ከዚህ በኋላ ከዚህ በኋላ እያለ እየተረከልን ያለ አካል አለ። አንደኛ እሱ ነው። ሁለተኛ ኢሳይያስ ምዕራፍ 53 እና ምዕራፍ 52 ላይ በሐሳብ ደረጃ የሚነሳ ነገር አለ። በሐሳብ ደረጃ ምንድነው የሚነሳው? ልክ እሷ እንዳለችው እነሱን ጠቅሰው ያ የተነገረው ለኢየሱስ ክርስቶስ ነው ለኢየሱስ ክርስቶስ ስቅለት ነው የሚያወራው ብሎ ያወራል። በመሰረቱ ያ የመጽሐፉ መጽሐፉ ራሱ የአይሁድ መጽሐፍ ነው። በአይሁድ አስተምሮ በየትኛው የአይሁድ አስተምሮ ነው ሰው ለአምላክ መስዋዕት የሚቀርበው? ሰው ለአምላክ መስዋዕት አይቀበልም፣ አይቀርብም። አምላክ የሰውን መስዋዕት አይቀበልም፣ በፍጹም በመጀመሪያ ደረጃ ማለት ነው። ሁለተኛ መስዋዕት ራሱ የሚቀርበው ኢየሱስ ክርስቶስ መስዋዕት ነው የቀረበው በእነሱ አሳሰብ መሰረት፣ በስዋዕት ራሱ የሚቀርበው ሰው ጠርታችሁ እናንተ ቆሻሻ ቦታ ላይ ሰውን ምግብ ተጋብዛላችሁ እንዴ? እንጨት ላይ እንዴት ሰው መስዋዕት ይቀርባል? አምላክ ያስጠነቀቃቸው ቦታ ከሆነ ያ እንጨት የእርጉሞች ቦታ ነው ብሎ ያስጠነቀቃቸው እግዚአብሔር ሲነግራቸው ላይ አይሁዶች እንዴት አድርገው ነው መስዋዕት ብለው ቢያስቡት ኢየሱስ ክርስቶስን በእንጨት ላይ ሰቀለ። በእናንተ ሐሳብ ኦኬ፣ መጽሐፉ ራሱ ይተነብያል ብላችሁ የምታስቡ ከሆነ ማለት ነው። እና በዚህም ሆነ በዛ የማያስኬድ ነው። ኢሳይያስ ምዕራፍ 52 ቁጥር አምስት ላይ ህዝቤ በኮንቱ ተወስዷል አሁን ከዚህ ምን አለኝ? እንዲህ ይላል ያህዌ ምናምን እንደዚህ ተወሰደ እንደዚህ ለኃጢአት እንትን ሆነ ምናምን ተብሎ እየተነገረ ያለው አጠቃላይ አገላለጹ አውዱም የሚናገረው ለእስራኤል ነው። ለዛም ማስረጃ ደግሞ እኛ የራሱ መጽሐፉ ባለቤት ነን ብሎ የሚጠሩ አካላቶችን አምጥተን መናገር እንችላለን ማለት ነው። ኦኬ እሺ፣ አሁን ልቀጥልና ኒ ፖይንት ላንስ አለ። ኦኬ እሺ፣ ነገር ካለ ዮሐንስ እንደጻፈው የዮሐንስ ደቀ መዝሙር ፖሊካርፕ የሚባል በ100 ሰማንያ ዓመተ ምህረት የነበረው በዛው ዘመን ማለት ነው የነበረው አባት ጽፎልናል። ዮሐንስ ራሱ ወንጌሉን እንደጻፈ ነገር ግን ስሙን በቀጥታ ሳይሆን ኢየሱስ የሚወደው ደቀ መዝሙር እያለ ሲገልጽ እንደነበረ ነግሮናል። ያው በዛው ዘመን የነበረ ተማሪ ፖሊካርፐስ እርድዕት ነው። ፖሊካርፐስ በየትኛው መጽሐፍ ላይ ሐዋርያው ዮሐንስ ወንጌሉን ይህንን ይህንን ወንጌል ሐዋርያው ዮሐንስ ጽፎታል ብሎ አልተናገረም ካለሽ ማስረጃ አስጭ አይን ወደ አራት የሚታወቁ መጽሀፍቶች አሉ። ለመናፈቃን ባዘጋጀው መጽሐፉ ላይ ኤራኔስ የእሱ እርደት አይደለም ፖሊካርፐስ ነው ያለች ፖሊካርፐስ ነው ወይም የእሱ ተማሪ ብለን ኦኬ። ሶስት አካላት አሉ። ኤግናሼስ ዘሩም ብለን የምንጠራው አለ። እሱ ከሁሉም የቀደመ ነው። ከዛ እነ ፖሊካርፐስ አሉ። ከዛ እነ ሄርማን አለ። ከዛ ደግሞ ኤራኔስ ተጠቃሽ ነው። ኤራኔስ ኤራኔስ በቀጥታ የዮሐንስ ደቀ መዝሙር ነው። እኮ ፖሊካርፐስ የለም እኮ ነው ማለት ነው። ከፖሊካርፐስ ማስረጃ ታመጣ ነው። አለ ካማስ እኮ ፖሊካርፐስ የዮሐንስ ደቀመዝሙር ነው እኮ የፖሊካርፐስ ካንዲ የፖሊካርፐስ ደቀመዝሙር ነው ሄራኒየስ እሱ ነው የጻፈው። አኦኬ ዳት ማችን እኮ ፖሊካርፐስ የለም ፖሊካርፐስ ማስረጃ የለሽም የፖሊካርፐስ ደቀ መዝሙር ያው እሱም ደግሞ በሁለተኛው ክፍለ ዘመን ላይ ነው አንድ ናቸው እኮ የፖሊካርፐስ ደቀመ ፖሊካርፐስ የለሽም። ፖሊካርፐስ የተማረው ከዮሐንስ ነው። ከፖሊካርፐስ ደግሞ ሄራኔስ ተማረ። ዲፈረንስ። አይ ፖሊካርፐስ ብሏል ስትይ በየትኛው መጽሐፍ ላይ ፖሊካርፐስ ብሏል የሚለው ማምጣታችን ብዬ ነው የነገርኩሽ። እኮ ፖሊካርፐስ አለቀው አላልኩም። አዎ መጀመሪያ ፖሊካርፐስ ስላልሽ ነው። ሁለተኛ አሁን ፖይንትሽን ማንሳት ትቻለሽ። እነ ፖሊካርፐስ እርድእቶቹ ካሌሉበት እዚህ ላይ እነ ክሊመንት ኦፍ ሮም እነ ፖሊካርፐስ ሌሎቹም እነ ሄርመን እዚህ ፖይንት ላይ ካሌሉ ከዚህ በኋላ ኦልሞስት አልቋል ማለት ማለት ነው። ስለዚህ ፈርስት ፈርስት ሃንድ የሆነ ከዮሐንስም ከዮሐንስ ተማሪዎችም ማግኘት አንችልም። ምናልባት ከተማሪዎቹ ተማሪ አለ ብለሽ ነው ሞግቸው እሱ ማን ከሚባል ግለሰብ ነው ኢራኒየስ ተብሎ ከሚጠራ ግለሰብ ከዚሁ ማስረጃ አለን ብለሽ ነው ትሞግችው፣ እንጂ ከእንትን የለም ማለት ነው። ከዮሐንስም የለም፣ ከዮሐንስ ደቀ መዝሙርም የለም። አይደለም ከዮሐንስ ደቀ መዝሙር ተምሮ እኮ ነው ኢራኒየስ የጻፈው። ገብቶኛል። የለም ነው ምልሽ፣ ከእንትን ከሁለቱም የለም ነው ምልሽ አለ እሺ ዋናው ነገር ሁሉም በአንድ ዘመን ላይ መሆናቸው ነው። እና ከዚህ በኋላ ግን መጠንቀቅ ያለባቸው ነገር ክርስቲያኖች በምንም ተአምር ኢራኒየስን እንደ አንድ ክርስቲያን አድርጋችሁ የዘመኑ ኦርቶዶክሶች፣ ስላሴ አማንያን መጥቀሳችን። ምክንያቱም ኢራኒየስ ሊትራሊ ኢየሱስ ክርስቶስን ከአብ ያነሰ መሆኑ ነው የሚያነሳው። አንድ አምላክ እንዳለ አምላክ ብቻውን ነው ይላል። እርሱም የሁሉ ጌታ ነው፣ የመጀመሪያ የመጨረሻ የለውም ይላል። እርሱ እውነት ነው። ሁሌ እንዳለ የሚቆይ ነው የማይቀየር ነው ይላል። ስለ አምላክ ሲያወራ ግን ከእርሱ የሚወጡ ነገሮች ሁሉ የተፈጠሩ ነገራቶች ናቸው፣ ወደፊትም የሚፈጠሩ ነገራቶች ናቸው። ጅማሯቸው ከእሱ ይወስዳሉ። በዚህም ምክንያት ከፈጠራቸው ከእሱ ያንሳሉ ይላል። ከእሱ ያልተወለደ ነው የተወለደ ነገር በሙሉ ከተወለደው የተወለደ ነገር በሙሉ ከአምላክ ያንሳል ብሎ ነው የሚያነሳ ኢየሱስ ክርስቶስ ነው እና እሱን አትጠቀሙት። ኢራኔስ ኢራኔስ አጌኔስ ሬሲስ አጌኔስ ሄረሲስ መጽሐፍ ቡክ ሁለት ቻፕተር ሰላሳ አራት ላይ ማግኘት ትችያለሽ። ምንድን ነው የሚለው? አምላክ ብቻ ነው አንድ ጎትን ይላል። አምላክ ቀደም ያው እያነበብኩልሽ ነበረ እኮ አምላክ ያልተወለደ ነው ብሎ ነው የሚያስቀምጠው። ያልተወለደ ነገር በሙሉ በአማርኛ ነገር እንግሊዝኛ አማርኛ አማርኛ ነው ያወሯት ታዲያ ኢትዮጵያ ውስጥ አለ ያለው። ታዳ በኢትዮጵያ የኢትዮጵያ ቋንቋ በአማርኛ ነው እኮ ያወራሁት። መጽሐፉ መጽሐፉ አገኔ ሲሪስ ቻርተር ማለት አማርኛ አይደለም። ቻርተር ማለት አማርኛ ነው ቻርተር አላልኩም። ቻፕተር ነው ያልኩት። ቻፕተሩን ማንም ይረዳዋል። ምን ምን ምን ነው ነው እንዴ መጽሐፉን ነው። ቻፕተሩ ምን ምዕራፍ ይሄ መጽሐፉ ይዘት ነው። ኦኬ እና እዛ መጽሐፍ ላይ እንደዛ ብሎ ያስቀምጣል። ኦኬ ሌላ ፖይንቶች ላይ እንዳንሄድ። እሺ ኢየሱስ ክርስቶስ አንቺ ተሰቅሏል ብለሽ ነው ከቃል አንጻር ነው። በነገራችን ላይ ሌላ ፖይንት ያስገባናል። ጄሪ ረፊ በማታውቂው ነገር ሌላ ነገር ነው ከእንትን አንጻር ነው። አዎ ቢቀር ይሻላል። ኢየሱስ ክርስቶስ ተሰቅሏል ብለሽ ታምኛለሽ አንቺ? አዎ እንደውም እኮ ጌታችን እራሱ የተናገረው ነገር አለ። ምንድን ነው መሰለህ አይደለም? በእውነት በጣም ከሚያስፈራኝ ነገር ውስጥ አንዱ ክርስቶስ አልተሰቀለም ብሎ ማመኑ ነው። እንዴት የክርስቶስ ተቃዋሚ ይመጣል፣ ቀላል እንደሆነ ላሳይሽ፣ እንደዛ ብሎ ማመኑ። ኦኬ አንቺ አሁን ማለት ነው፣ ፖይንቱን እናንሳውን። የኢየሱስ ክርስቶስ ስቅለት ምንድን ነው እንትኑ የሚያስገኘው ነገር ምንድን ነው መሰቀሉ? መስቀሉማ የብሉይ ኪዳን መስዋዕቶች አሉ አለ በጎች ጠቦቶች ምናምን ነገር እግዚአብሔር አምላክ ለሙሴ ሰጣቸው የሀጢአት ማስተሰሪያ እና እነሱ ጥላ ናቸው ወይም ደግሞ የክርስቶስ ኢየሱስ ምሳሌ ናቸው ያው በጎቹን አይተ ከሆነ ንጹህ መሆን አለባቸው ከሴት ያልተገናኙ እንደገና ይስሀቅ የኢየሱስ ክርስቶስ ጥላ ነው አይዋን እንደውም ማነው ይስሀቅ አዎ የክርስቶስ ምሳሌ ነው። ምክንያቱም ይስሐቅ እንዳይታረድ ይስሐቅ ታርዷል ወይስ በእሱ ምትክ የታረደ አካል አለ? ምን አልከኝ? ይስሐቅ ነው የታረደው ወይስ በእሱ ምትክ የታረደ አካል አለ? እኮ በይስሐቅ ደም አለም ስለማይድን እግዚአብሔር አምላክ በግን ሰጠው አይደል? በይስሐቅ ምትክ። ስለዚህ ለምን ነው ይስሐቅን አምላክ ያልተቀበለ? አምላክ ሰውን እንደ መስዋዕት አድርጎ ይቀበላል? አምላክ ሰውን መስዋዕት አድርጎ ይቀበላል? የተቀበለበት እስቲ የትኛው ታሪክ አለ? ኢየሱስ የእግዚአብሔር በግ ተብሏል። እንሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ ይገልጸዋል እኮ። በግ ማለት ታዛዥ ነው። እናንተም በጎች ተብላችሁ ሄል። ምን ሆነሽ ነው? በግ ማለት እኮ የሚታረድ ማለት አይደለም። እነዚያማ አትረድን። በጎቼ ድምፄን ይሰማሉ አለ ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ አስር ላይ በጎቼ ድምፄን ይሰማሉ ማለት። እናንተ እንግዲህ ይሄ ሁሉ መስዋዕት ሊሆን ነው እንዴ? አይደለም የእግዚአብሔር በግ ማለት ኢየሱስ ክርስቶስ በጽድቅና ከማናችንም የተሻለ ስለነበረ ነው። ኤፌሶን ፊሊፒስዮስ ምዕራፍ ፊሊፒስዮስ ምዕራፍ ቁጥር የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እኮ ነው የሚለው። የዓለምን ኃጢአት የሚያስወግድ በብሉ ኪዳን በጎች እኮ በብሉ ኪዳን በጎች የሰውን ኃጢአት ያስተሰርያሉ። ያው ሊቀ ካህኑ በዓመት አንዴ የበግ ደም አፍስሶ የራሱንና የህዝቡን ኃጢአት ያስተሰርያል። እንደዛ ነው የሚያደርገው ወይስ ኃጢአት የሰሩ አካላቶች ናቸው በሱ የሚስተሰራዩት? ወይስ አይደለም? በበጉ መስዋዕት። በጣም ጥሩ ግን እንትን የለውም አይደለ? ይሄ እናንተ እንደምትሉት አይነት እድፈት ምናም ይባል ኮንሴፕት፣ በዛ ኮንሴፕት አንድም በግ እየታረደ የለም በድፍረት ማለት እድፈት እድፈት ወይም ደግሞ ድቀተ ባህሪ የወርስ ኃጢያት የሚለው ብዙም ትጠቀሙታላችሁ። ግን አይ ተከትላላችሁ። እዚህ ስትመጥ በድቀት ምናምን አስበው እንትን የሚል የለም አይደለ፣ እንትን እየታረደ የለም። ድቀተ ባህሪ አታውቂውም። ለምሳሌ አዳባ ስለ ድቀተ ባህሪ ብቻ ሳይሆን ስለ አለም ስለ አለም ኃጢያት ነው። አሁንም ለምሰራው ኃጢያት ግን የሞተ ነው። ገበርኩ አበስኩ ገበርኩ። ስለዚህ ኢየሱስ ክርስቶስ። እረ እረ እረ፣ ይሄ ደግሞ አዲስ ትምህርት ነው ዛሬ የሰማሁት። ኢየሱስ ክርስቶስ ለምሳሌ አንድ አንድ አንድ አበበ የሚባል ሰው ተነስቶ ዝሙት ቢሰራ አይቆጠርበትም። ኢየሱስ ሞቶለታል። አይደለ በክርስቶስ አምኖ በክርስቶስ ያመነ ሰው ይበቃናል። ኢንቴንሽናል ኃጢያትን አይሰራም። ማን ያለ የሁሉም እንደ ማን ያለው እንደዛ ኢንቴንሽናሊ ምንም ሰው ሀጢያት ሰው አረተይ በአይናችን የምናየው ነው፣ የወንጀል ስንት ነገር ቢቄስ ሆኖ ነው ነው ነው። እኔ ቃል በቃል ስናወራ ክርክር አይደለም። አሁን ጥሩ ነገር ነው ቃል በቃል ስናወራ በደንብ እየተግባባ እንመጣለን አሁን መጨረሻ ላይ ያልሽው ነገር አሁን ምንድን ነው ሀጢያትን አስመልክቶ ስለ ርፈት ወይም ደግሞ ስለ ድቀተ ባህሪ ሳይሆን ኢየሱስ ክርስቶስ ተላልፎ የተሰጠው ለእኛ ተላልፎ የተሰጠው ለእያንዳንዱ ለምንሰራው ሀጢያት ነው ያልሽው አይደል ኦርቶዶክስ ነሽ አይደል እሺ እንደዛ አዎ ኦርቶዶክስ ነኝ ግን ለድቀተ ባህሪ ነው የሞተው ሚላል መጽሐፍ ቅዱስ ላይ አንድም እንደዚህ ነው የሞተው የሚባል ነገር የለም ያው የፍልስፍና ውጤት ነው የክርስትና የፍልስፍና ውጤት ነው ያውኛ በዛ መሰረት ለዓለም ኃጢያት ሞተ፣ የዓለሙን ኃጢያት ለማስወገድ እንደሞተ፣ በክርስቶስ ያመነ አሁን ኩነኔ እንደሌለበት፣ በክርስቶስ ሞት ያመነ እግዚአብሔር እንደታዘዘ መጽሐፉ ይናገራል። ወደ ፍርድ እንደማይገባ እንጂ ለድቀተ ባህሪ ሞተ የሚል የለም መጽሐፉ ላይ። እንደዛ ያስቀምጥልን። እንግዲህ ተቀብያለሽ አመበሽ ሌላ ጊዜ ምትመጡ ይቻለናል። ኧረ ያለው ው አንተ አስቸግረ ነው። እኔ አያለሁ ምንም ከማየት ወደኋላ አይደለም። ግን አንቺ ይውና ማለት አደገኛ ትምህርት ነው። ኦኬ። ያ ማለት ኢየሱስ ለማርያም ብሎ ሞቷል። አው ለምን ለማርያም አይሞትም? ኦኬ። ማርያም ኃጢያት ሰርታለች፣ ኃጢያት ሰርታለች አይደለም? ባትሰራም የሰው ልጅ አይደለች? የሰው ልጅ ናት። በኃጢያት ካልሰራች ለምኗ ነው የሞተው? እንዴ፣ የሰው ልጅ ነው ፍጹም የለውም ግን ምንድን ነው የለበስነው? የአዳምን ስጋ ነው። ክርስቶስ ደግሞ ወጥቶኛል። አይሽ ዘለልሽ። የአዳምን ስጋ አዎ፣ ኃጢያት አልሰራችም አስተምሮ በነፍስም በስጋ ነጽት ነች። ለምኑ ነው የሞተው? የያዘችው የአዳምን ስጋ ነው። ይሄ ስጋ ደግሞ መታደስ አለበት። ኢየሱስ ክርስቶስ ኦኬ ኢየሱስ የወሰደው ስጋ የማርያም ስራ ስጋ ነው አይደለም፣ የማርያም ስጋ ነው፣ ግን መለኮት የተዋሃደው ስጋ ነው። ኦኬ፣ ያ የማርያም ስጋ እርፈት አለበት ወይስ የለበትም? ወይ ድቀተ ባህሪ ያለበት ወይስ የለበትም? መለኮት ስለተዋሃደው ያለበትም እነሱ ነው። ከሃጢያት በስተቀር ይላል እኮ። ልክ እንደ ሃጢያትማ ማርያምም ሃጢያት አልሰራችም። ስለ ሃጢያት እያወራን አይደለም። ሃጢያት አልሰራም ኢየሱስ የከበረ ስጋ ነው እኮ የማርያምን ስጋ ሲወስደው መለኮቱ አንጥቶታል፣ የነበረበትን እርፈት አንስቶታል መለኮቱ። አዎ፣ የለም። የዮሐንስ ወንጌሌ ራሱ ምንድ ነው የሉቃስ ወንጌሌ ሲናገር መንፈስ ቅዱስ ይጸልልሻል ብሏታል። አዎ፣ የልዑል ኃይልም ማለት ግዕዝ ነው ወደ አማርኛው ስታመጣው አነፃ ለየ ምናምን የሚል ትርጉሞችን ይሰጣልና። አሁን እኮ ፖይንታችን እዛ አይደለም። ስለፈለግች ነው። አይ እኔማ እኔ ደረጃ ስትኝ በቃ ይበቃል አልኩኝ እኮ ሌላ ጊዜ ብዬ ጨርሻለሁ ማወራው ነገር ፖይንታችን የነበረው ክርስቶስ ተሰቀለው የሚል ነበር። አንተ ዮሐንስ ወንጌል ላይ ስናወራ ለዮሐንስ ወንጌል ምንም ፖይንት አላመጣሽልኝም። ኦኬ ያለው ስንል የአይን ማኝ እንዳይለን የተመለከትነው ጥቅሶች ጠቀሽ የጠቀሳሻቸውን ጥቅሶችም ተመለከት ናቸው ሆን እና ረዥም ርቀት